ተመልካቾቻችን የወንጌላማኞች ድምጽ ነው። የሳቱ መረጃዎችን ዘላች ቀርበናል። ከመረጃዎ ጋር ደረጃ መረጃችን ስናልፍ የኢትዮጵያ ወንጌላማኞታ ቤተክርስቲያን ካውንስል በማህበራዊ ሚዲያ ሐሰተኛና ግጭት ቀስቃሽ መረጃዎችን የሚያሰራጩ አካላትን ለመከላከል ከመንግስት ጋር በጋራ ለመስራት ቁርጠኛ ነው ሲሉ የኢትዮጵያ ወንጌላማኞታ ቤተክርስቲያን ካውንስል የሚዲያ እና የሕዝብ ግንኙነት መምሪያ ኃላፊ ተናገሩ። ባልደረባችን አማኖል ሌብሶ ተጨማሪ አለው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የሚዲያና ህዝብ ግንኙነት መምሪያ ኃላፊ ይህንን የተናገሩት ጥቅምት 27 ቀን 2018 ዓ.ም በት በአዲስ አበባ ከተማ ከንቲባ ጽፈት ቤት በተካሄደው የሃይማኖት ተቋማት ሚዲያዎች ለሰላም ሴት ግንባታ ያላቸው ሚናን አስመልክቶ የተዘጋጀ ግንዛቤ ማስጨበጫ መድረክ ላይ ነው። የአዲስ አበባ ሃይማኖት ተቋማት ጉባኤ፣ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ እና የአዲስ አበባ ኮሚኒኬሽን ቢሮ በጋራ በሰላም ሴት ላይ የሃይማኖት ተቋማት ሚዲያዎች አስተዋጽኦ በሚል መሪ ቃል ለሚዲያ ባለሙያዎች የግማሽ ቀን ስልጠና ጥቅምት 27 ቀን 2018 ዓ.ም በአዲስ አበባ ከተማ ከንቲባ ጽፈት ቤት አካሂደዋል። በተካሄደው መራ ግብር ላይ አዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ የሆኑት አቶ ብራን ረታ፣ የአዲስ አበባ የኮሚኒኬሽን ምክትል ቢሮ ኃላፊ የሆኑት አቶ ዘውዱ ከበደም፣ የአዲስ አበባ የእምነት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ እንዲሁም በአዲስ አበባ ከተማ የሰላምና የጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ተስፋዬ ደንድር መልእክታቸውን በማስተላለፍ ፕሮግራሙን አስጀምረዋል። በንግግራቸውም አዲስ አበባ የመላው ኢትዮጵያ መሰብሰጋ እንደሆነች እንዲሁም ከፍተኛ እድገት እያስመዘገበች ያለች ከተማ መሆኗን አንስተዋል። የተዘጋጀው የግንዛቤ ማስጨበጫ መድረክ ዓላማ ሰላም እንደሆነ አነሱ ሲሆን በዚህም ላይ ለሰላም ግንባታ ሚዲያዎች ትልቅ ሚና መጫወት እንደሚችሉ አንስተዋል። የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ተምራት አበጋዝ በበኩላቸውም እውነተኛነትና ሚዛናዊነትን ማስጠበቅ ከሚዲያዎች እንደሚጠበቅ ተናግረዋል። በመቀጠልም ዶክተር ገመቺስ መዲዳ እንዲሁም ረዳት ፕሮፌሰር መመር ዳንኤል ሰይፈ ሚካኤል የመወያያ ጽሁፍ አቅርበዋል። በአቀረቡት የመወያያ ጽሁፍ ባቀረቡት የመወያያ ጽሁፍ ከሰላም እሴት ግንባታ አንጻር ሚዲያዎች በተለይም ሃይማኖታዊ ሚዲያዎች ያላቸውን አቅም እድልና ተግዳሮት ያነሱ ሲሆን ችግሮችን ለመፍታት ያስችላሉ ያሏቸውን የመፍትሄ ሀሳቦችም አቅርበዋል። በነበረው የውይይት ጊዜም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን በመወከል በስፍራው የተገኙት የካውንስሉ የሚዲያና ህዝብ ግንኙነት መምሪያ ኃላፊ አቶ ተስፋዬ ካሳሁን ካውንስሉ ሃይማኖትን ተገን በማድረግ በማህበራዊ ሚዲያዎች ደስተኛና ግጭት ቀስቃሽ የሆኑ አካላትን ከመከላከል አንጻር ከመንግስት ጋር ለመስራት ቁርጠኛ መሆኑን አንስተዋል። በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ስር ከሰላሳ በላይ መንፈሳ የቴሌቪዥን ጣቢያዎች እንዳሉ የተናገሩት ኃላፊው ለነዚህ ቴሌቪዥኖች ፈቃድ የሚሰጠው ካውንስሉ እንደመሆኑ መጠን የሚያስተላልፉት መልእክት ላይ ቁጥጥር እንደሚያደርግ ገልጸዋል። ግን በማህበራዊ ሚዲያዎች ላይ እውነተኛ ያልሆኑ ገጾችን በመጠቀም ሃይማኖትን ተገን በማድረግ ሐሰተኛና ግጭት ቀስቃሽ የሆኑ መልእክቶችን የሚያስተላልፉ አካላት ላይ ተገቢውን እርምጃ ለመውሰድ ከመንግስት ጋር በጋራ መስራት አስፈላጊ እንደሆነ አንስተዋል። በዚህም በሃይማኖት ስም የሚደረጉ ሰላም የሚያደፈሩት እንቅስቃሴዎችን ለማስቆም ካውንስሉ በትብብር ለመስራት ቁርጠኛ መሆኑን ገልጸዋል። የሙሉ ጊዜ አገልጋዮች ስልጠና በጂንካ ከተማ ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የደቡብ ኢትዮጵያ ቀጠና ከጂንካና አካባቢው ከሚገኙ የመሰረተ ክርስቶስ ቤተክርስቲያን አጥቢያዎች ለተውጣጡ ሰላሳ አምስት መሪዎችና የሙሉ ጊዜ አገልጋዮች የሁለት ቀን ስልጠና በጂንካ ከተማ ሰጥተዋል። ቤተክርስቲያኒቱ በጂንካና አካባቢዋ የሚገኙና በወንጌል ያልተደረሱ የማህበረሰብ ክፍሎችን በስፋት ለመድረስ በማሰብ በዘጠና አራተኛው ጠቅላላዊ መሪዎች ጉባኤ ጂንካና አካባቢዋን በጊዜያዊ ክልልነት እንዲቋቋም መወሰኗ የሚታወስ ሲሆን ከጥቅምት 21 እስከ 23 ቀን 2018 ዓ ም የቀጠና መሪዎች በአካባቢ ጉብኝትና የክልል መሪዎች ምርጫ አካሂደዋል። በአሁኑ ሰዓት በጂንካና አካባቢ አስራ ሶስት የመሰረተ ክርስቶስ ቤተ ክርስቲያን አጥቢያዎችና አስራ አራት የወንጌል ስርጭት ጣቢያዎች ይገኛሉ። መረጃውን ከቤተ ክርስቲያኒቷ ማህበራዊ ድረገጽ ላይ ያገኘ ነው። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ኦሮሚያ ክልል ለሚሽነሪዎች ስልጠና ሰጠ። ባለረባችን አማኑ ሌቢሶ ዝርዝር አለው። ከጥቅምት እስከ 22 2018 ዓ.ም በምስራቅ ቦረና ዞን በአገ ከተማ በምትገኘው ን ወንጌል አጥቢያ አርባ ሁለት ሚሽነሪዎች ተገኝተው ለአራት ቀን ደቀ መዝሙር ማድረግና የቤተክርስቲያን ተከላ ላይ ስልጠና ተሰጥቷቸዋል። ስልጠናውን መጋቢ ጥላሁን አስፋው፣ መጋቢ አምራል ታውሎ፣ መጋቢ ሰለሞን ደቀ መዝሙር ማድረግና የቤተክርስቲያን ተከላ በራስ መሙር ታማኝነት በሚሉ ርዕሶች ሰጥተዋል። የስልጠና ዓላማ ሚሽነሪዎችን ለወንጌል ስርጭት አገልግሎት የአቅም ግንባታ ለመስጠት መሆኑ ታውቋል